ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ሶሻል ሚዲያው በአጠቃላይ ትር ምስምስምስምስምስ ብቻ። እግዚአብሔር ለሁላችንም ልቦና ነው የሰጠን። እያንዳንዳችን ለምናደርገው ነገር እያንዳንዳችን ካፋችን ለሚወጣው ነገር ያው ነግጧት የማናፍርበት ወይም ማንሳቀቅበት ቢሆን ጥሩ ነው። ሌላው ደግሞ ትላንትና ብሩኬ እንግዲህ በነ በቤኪ ቤት ተገኝቷል። እውነት ለመናገር ቤኪ ግን ደህና ነ ማለት የሆነ ፊቱ ምናምን ክስት ብለዋል። በዛ ላይ ፖስት የሚያደርጋቸው ነገሮች ጥሩ ጥሩ አይደሉም። ምናልባት ያው በሀይሚና በብሩኬ ሁኔታ ሊሆን ይችላል። እንደዚህ የሆንከው ምክንያቱም እኛ በቪዲዮ ስላልታየን ነው እንጂ ሁላችንም ታመናል፣ ከፍቶናል እና በጣም ፖስትም የሚያደርጋቸው ነገሮች ቤኪ በጣም የሚያሳዝኑ ምናምን ናቸውና በዛ ላይ ፊቱም ትክክል አይደለም፣ የሆነ ብስቁል ነገር ብሏል። እግዚአብሔር የሆነ ወንድሜ። ሌላው ደግሞ በጣም ያስደነገጠኝ በጣም ያዘንኩበት ቪዲዮ ምንድን ነው ሀይሚና ብሩኬ ተለያይተናል እያላችሁ የምታወሩት ነገር ብሩኬ ትላንትና የተናገርከው ነገር ምን እንደምላችሁ አላቅም። ብቻ ግን እንደኔ ልባችሁ ተሰብሯል። በትላንት ነው በብሩኬ ንግግር ልባችሁ አዝኗል። እኔ በጣም አዝኛለሁ። ማለት ይሄ ነው ይሄ ነው ልላችሁ አልፈልግም። ያው አንዳንድ ጊዜ ብሩኬ ስሜታዊ ስለሆነ ብዙ ነገር ቃላት፣ ግድፈቶች ሊኖሩ ይችላሉ፣ ግን ስለ ሀይሚ አታንሱብኝ፣ ከሀይሚ ጋር ጨርሰናል፣ ተለያይተናል የምትለው ነገር ግን ታውቃላችሁ፣ እኛ ከእናንተ ብዙ የምንጠብቀው ነገር አለ ገና እስቲ ልስ ካሆነ አሁን እራሱ እናንተ ተለያይተናል፣ በቅቶልናል፣ አብቅቶልናል እያላችሁ ታወራላችሁ። እኛ ግን እቅዳችን ብዙ ነው ገና ከእናንተ ጋር ምክንያቱም ተስፋ አልቆረጥንም። እናንተ በምትናገሩት ንግግር ያው አፋችሁ ላይ እንጂ ልባችሁ ላይ እንደሌለ እናውቃለን። እና በመሰረቱ ብሩኪ ንግግር አይችልም። ግፍጥ ነው በቃ ማለት ይሆን መርጦ መናገር የሚባል ነገር አይችልበትም። እና እያ ደግሞ ምንድን ነው አንዳንድ ሰው በተፈጥሮ በቃ ይሆን ተናግሮ ማሳመንም ማይችል ሰው አለ ማለት በሆነ ባነጋገር እንትን ማለት ብሩኬ ያ ነው ንግግር አይችልም። እና የሆነ ቃላት ቆረጥ አድርገው በየቲክቶኩ ትንሽ ተቃውሞ ነገር እየገጠመው ነው። እና እስኪ ተረጋጉ ወዳጆቼ፣ ምናልባት ይሄ ልጅ አስቦት ላይሆን ይችላል። ለምን መሰላችሁ? እኛ እንደዚህ እነሱን እየቆራረጥን የሆነ ቃላቸውን አንድ ቦታ ላይ የተሳሳቱትን ነገር እየቆራረጥን ባዛባን ባሯሯጥ ነው። ልክ የእነሱም ጸብ እየሰፋ ነው የሚሄደው እና እስኪ ነገሩን ቀለል ለማድረግ ሞክሩ። እና ብሩኬ ንግግር ስለማይችል ነው ይመስለኛል። እና ይሄ ነገር ከልቡ ነው ወይ የሚለውንም በደንብ ውበት የተናገራቸው ንግግሮች ስችል ስለ ቤተሰብ ማለት የእኔ ቤተሰቦች ናቸው የተረዱኝ፣ ምናምን ነገር የኔ ምርጥ ቤተሰቦች ሰርተውኛል። በነገርህ ላይ ማለት ነው ብሩኬ፣ የኔና የሀይሚ ቤተሰቦች በሚለው አስተካክለው ለመሰለ። ብዙዎቹ ኦዲየንሶች በጣም ትንሽ ሰው ናቸው፣ እናንተን ለይቶ የሚያይ ሰው። በጣም ብዙ ኦዲየንሶች አንተንም ሀይሚንም እኩል ነው የሚያዩት። ምናልባት አንተ ስታጠፋው የአንተ ጥፋት ለብቻው ስለተናገሩ ወይም ደግሞ የሀይሚ ስታጠፋ ሀይሚ ስህተትሽ እንደዚህ እንደዚህ ነው ስለተባልሽ፣ ወይም ደግሞ አንተ ስህተትህ ይሄ ይሄ ነው ስለተባልክ ብቻ ኦዲንስን መከፋፈል በጣም ይከብዳል። እና ለኦዲንሶቻችሁ ክብር ይኖራችሁ። ኦዲንሶቻችሁን አክብሩ። ምክንያቱም ብዙዎቹ ኦዲንሶች ሀይሚ፣ ብሩኬ ብለው ከፋፍለው አይደለም የሚደግፉትም፣ ያደንቁትም፣ የሚወዱትም። እኛ የምንወዳችሁ በፍቅራችሁ ነው። በቃ እናንተ አንድ ናችሁ። በቃ ፍቅራችሁ ያደስ ደስ የሚል ፍቅራችሁ። ለሕዝብ ፍቅርን ታስተምራላችሁ። ለእኛ ጥሩ ጠሩ ነገሮችን የፍቅር ተምሳሌት ታድርገናችሁ። እኛ ሁለታችሁንም ወደናችሁ፣ አክበረናችሁ። በፍቃዳችን በፍላጎታችን ነው የምንከተላችሁ። እናንተን ስለተከተልን እኛ በጣም ደስተኞች ነን። አሁንም አሁንም ቢሆን እንወዳችኋለን። ግን ደግሞ ለምንድን ነው ተለያይተናል እያላችሁ ኦዴንስ ተስፋ እንዲቆርጥ የምታደርጉት? ለምን እስኪ ንገረኝ ብሩኬ። ይህንን በፍጹም በፍጹም በቃ ከዚህ በኋላ አነጋገራችሁን ሁለታችሁን ማስተካክሉ። በቃ ተለያይተናል የሚባል ነገር አቁሙ። ምን ሆናችሁ ነው እንዴ? ይበቃናል በቃ ተለያይተናል ቢያንስ እንኳን ለኦዲየንስ ሞራል ስትሉ እንኳን እስኪ እንደዚህ አትበሉ እንዴ እውነቴን ነው እኔ በጣም ነው ያመመኝ ማለት በቃ ትናንትና በእነ ፍፄ ቤት እንደ መቆጣት ሁሉ ነው ያለው ብሩኪ ማለት ለምን ስለ ሀይሚ ያታንሱብኝ ሀይሚ ጋር ጨርሰናል እውነት ግን በልብህ ነው በልብህ አይመስለኝም ልብህ አይደለም እንደዛ የሚለው አፈክ ነው እንደዛ የሚለው እና ነገጧት ለምትገናኙ፣ ነገጧት ለምትታረቁት ነገር እኛን አትስበሩን፣ በፈጠራችሁ። እውነት እኔ በጣም ደከመኝ፣ አሁንስ እየጠፋው ነው። እንደምታዩን ቶሎ ቶሎ ቪዲዮ እየሰራሁም አይደለም። ለምን በቃ እያስጠላኝ ነው ነገሮች ሁሉ። አንደኛ እኔ ታውቁኛላችሁ፣ ሀይሚና ብሩኬን ባንድ አይን ነው ማያቸው። እኔ በበኩሌ ሁለታችሁ ሁለቱንም ነው የምወደው እንደኔው ደግሞ ብዙዎቻችሁ እንደኔ ናችሁ፣ ሁለቱንም አንድ ላይ ነው የምትወዱት እና በቃ ቢያንስ እንኳን ተለያይተናል የሚል ወሬ ባታወሩ ደስ ይለናል። እኔም ባየተናነቀኝ ነው እውነት። በጣም ራሴን ለመቆጣጠር እየሞከርኩ ነው፣ ለማውራት ማለት ነው። ግን በጣም እያቃተኝ አውቃላችሁ። አንዳንዴ ማለት ነው ያላሰባችሁት ያልጠበቃችሁት ነገር በህይወታችሁ ሲከሰት ማለት ይሆናል ያላላችሁት ነገር ማለት ነው፣ በቃ ብዙ ነገር ያሰባችሁት ብዙ ነገር የጠበቃችሁት ነገር ባጭር ረብስማ ማሰብ ምን ይከብደኛል። ለራሴ ማሰብም ራሱ አልችልም። እነሱን ሊያያሉ ብሎ ማሰቡ ምን ምሮ ላይ ራሱ እንትን አላለኝም እና በቃቸው አታስጨንቁ። ብዙ ኦዲንሶች እየተጨነቁ ነው። ትናንትና ማለት ስለ እሱ ተመልሽ ይመጣበታለሁ ስለ መሸ። ብቻ ብዙ የሚጨነቁ ልጆች ስላሉ ትናንትና ለእነሱ ቪዲዮ፣ አጭር ቪዲዮ ሰርች የተኛ ሆይ ማለት ብሩኬ የተከሷል ምናምን የሚል ማለት ነው። ግን ደግሞ እንደ እውነታው ከሆነ ማያስከስሰው ምንም ነገር ሊያስከስሰው ይችላል። በቃ ያው እውነት ከሆነ ማለት ነው። ግን እኔ እንጃ ትላንትና በሁድ ቀን ፍርድ ቤት የለም ምናምን። ነገር ግን እንደ እውነታው ከሆነ ብሩኬ እቤቱ መሄዱ ያስከስሰዋል። ሰውየው ቤት መሄዱ ማለት ነው። ለምን እንዴት መሰላችሁ? ያ ልጅ ጥፋት ቢያጠፋ ለህግ አሳልፈህ ስጥ ነው እንጂ የሚለው እሰው ቤት ሄደህ ረብሽ አይልም ህግና እኔው ስለ ህግ ብዙም ባላቅም ግን በቃ ይሄ አይጠፋኝም። መቼም ሰው ቤት መሄዱ መደብደብ እንደሚያስጠይቀው አውቃለሁኝ። ብሩኬ የፈለገ ነገር እንኳን ሀቅ ቢኖረው እውነት ቢኖረው እንኳን ለህግ አሳልፈ ስጥ ነው የሚባለው እንጂ ቤቱ ሂድ አይባልም። እና ለማንኛውም ፈጣሪ የሆነን ሌላ ምንም ምለው ነገር የለም።